አሰላም አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድ የተከበራችሁ ቻናል ቤተሰቦች እንዴት ናቸው? በያላችሁበት የአላህ ሕዝነት ረህመት ከእናንተ ጋር ይሁን። ዛሬ ደግሞ ማሳያችሁ ከመሀል ላይ ዩቲብ እንዴት እንደምንቆርጥ ነው። ቀጥታ ወደ ጎግል እንሄዳለን። ያው እና ጎግል ላይ እንደዚህ እገባለሁ። ያው የስልኩ አይነት ይለያያል። ከዛ ማረው ላይ ከላይ ዩቲብ ስታዲዮ ብዬ ጽፋለሁ ማለት ነው። የኔ ስላዘጋጀት ያው ስታዲዮ ብዬ እጽፍ ያለው ከዛም እንደዚህ ከታች ታስጄል ሎግ አካውንት ብሎ ተደርጎ መጥቶልናል ከነዚህ ከሶስቶቹ አንዱን እንጫናለን ማለት ነው እኔ ታስጄል የሚለውን የሚለው እንደዚህ እጫነዋለሁ ቀጥታ ወደ መቁረጫው ቪዲዮ ይወስደኛል ማለት ነው ተከታተሉ ማለት ነው ውዶች ይሄ ጋብሳ ይሄዳለው ትምስነት ያስቸግራችሁ ይሆናል ያው እንደዚህ አድርጎ ያው እና ወሰደኝ ከዛም በኋላ እዚህ ላይ እንግዲህ ከፕሮፋይሌ ቀጥሎ ሲሄን ክሎዝ ለዋለሁ። ከፕሮፋይሌ ቀጥሎ ነጥብ ነጥብ ነው ቁጥር አራት አለ። ከዛ በታች የቪዲዮ ምልክት የሚያሳያል። እንደዚህ እጫነዋለሁኝ። ያው እንደዚህ ከተጫንኩኝ በኋላ እዚህ ላይ ይሄው ቪዲዮ ይንደርድሮ መጥቷል። እኔ ደግሞ መቁረጥ የምፈልገው ያው ቪዲዮ መቁረጥም ከፈለጋችሁ ያኔ አዛን ጩኸት ብዙ ነገር በቃ ኮፒራይት የሆነ ነገር ከመጣባችሁ ቪዲዮዋችሁንም እንደዚህ አድርጋችሁ እንደዚህ ተጭናችሁ መቁረጥ ትችላላችሁ ማለት ነው። እኔ አሁን የምፈልገው የላይቬል ነው። እንደዛ አድርጌ የላይቬ ላይ ይገባሉ ማለት ነው እና ከዛ እዚህ ላይ ነው ቪዲዮ እንደዚህ እጫነዋለሁ። ችግሩ ያው የኢንተርኔት ችግር ነው መሰል ቶሎ ላይ ብቻ ሊሆን ይችላል። ይኸው እንግዲህ የምቆርጠውን ቪዲዮ በዚህ መልኩ ተጭኜ መጥቻለሁ ማለት ነው። እዚህ ጋር መጥቶልኛል። ይኸው ከዛም በኋላ እዚ ላይ የእንትን ቪዲዮ የተደረደረው አሉ እዚ ላይ እንደምታወት የስርዓት ምልክት እና የሆነች ምልክት ከዛ አራት ማዕዘን አለ። ከዛ ኔ የራዲዮ ምልክት የሚመስለውን እጃ ነው አለው ማለት ነው። ውዶች የራዲዮ ምልክት የሚመስለው እንደዚህ እጃ ነው እና ከዛም ያው እንደዚህ ሆኖ ይመጣል። ግን በጣም ያስፈልጋል እና ራስ አካል ሙላ ደሞ አይቆራራችሁም። ያው እዚያ ላይ እንግዲህ እንደዚህ ሆኖ መቶልኛል። ከዛም በኋላ ያው እንደምታው ዝጋ መቀሷን መታለኝ መቀሷን እንደዚህ ይጫናለሁ ማለት ነው። ከዚህም በኋላ ከዳር ላይ መቁረጥ ከፈለጋችሁ ያው እቺን አረንጓዴዋን ይዛችሁ እንደዚህ ታረጉታላችሁ ማለት ነው እንደዚህ እያረጋችሁ ትሄዳላችሁ ከወደ ኋላ መቁረጥ ከፈለጋችሁ ደግሞ እቺው እንደዚህ አረንጓዴዋን እንደዚህ እያረጋችሁ ከላይ ሰይብ ማለት ነው የሚጠበቅባቸው እኔ መቁረጥ የምፈልገው ከመሀል ስለሆነ ማናካው እዚች ጋ ያለችውን እጫናታለሁ ማለት ነው ስችን ኒው የምትለዋን ማለት ነው እንደዚህ ሳረጋት መሀል ላይ ይሄው ቀይ ሆኖ መጣልኝ ማለት ነው። እኔ ከመሀል ላይ ስለምቀርተው ሁለት ሰረዝ ቀይ ሆኖ መጣልኝ። ቀዩን እኔ እንደዚህ ሳላገጣጠም ሁሉንም እሰበዋለሁ። ማገጣጠም የለብኝም። ለየብቻው ብቻው እያደረግከ ዚህን ቅርጸም እያደረግከው እንደምታውቅ እንደዚህ እያደረግኩ መቁረጥ እስከምፈልገው ድረስ ማለት ነው። እዛ እናንተ ደቂቃችሁ ማየት ትችላላችሁ። ያው እንደዚህ እያደረግኩኝ ቪዲዮ ከላይ እያስታወቀኛል ማለት ነው እየተጫወተ። ወደላይ ጥንቁ የተጫወተ አይደለም፣ አልተንቀሳቀሰን ጊዜ እንደዚ እንደዚህ ቪዲዮ እስከ ስንት ደቂቃ እንደሆነ እንደዚህ እያደረኩ ማወቅ አለብኝ ማለት ነው። ነቶች ቴክኖሎጂ አይንቀሳቀስም፣ ያው ኢንተርኔት በጣም ያስፈልጋል እንዳልኳቸው ለውጦች በዚህ መልኩ እየተንቀሳቀሰ ነው ማለት ነው። ይሄው እኔ እስከምንፈልገው ድረስ እንደዚህ እያደረኩ እያየሁኝ መቁረጥ የምንፈልገው ያው ከመሀል ስለሆነ እንደነገርኳቸው እንደዚህ እያደረኩ አየዋለሁ ማለት ነው። ከዛ ከላይ ያለችውም ሴቭ ማለት ነው። ሌላ ምንም የሚጠበቅብኝ ነገር የለም። ግን መሀል ላይ ነው የምንፈልገው። የምፈልገው ደግሞ ስንት ላይ እንደሆነች ያው ማወቅ ስላለብኝ እንደዚህ በማንሸራተት ነው። ይህ የተጫወተን የሚያሳይ ነው። ስንተኛው ላይ እንደሆነ ግን እንደዚህ ማወቅ አለብኝ ማለት ነው። ቶችና ሀያ አራት ሰዓት ካልሞላው ግን ያው ሴቭ ብሎ አይመጣላችሁም። ግዴታ ሀያ አራት ሰዓት ሊሞላው ይገባል። እንደዚህ በማድረግ እንደዚህ እያንሸራተታችሁ የምትፈልጉበት ቦታ ድረስ ማውጣት ትችላላችሁ ማለት ነው። ያው ስላላገኙት ነው መቁረጥ የምፈልገው እና። በዚህ መልኩ እጅግ ከላይ ሴት የምትለውን ብቻ ነው መንካት ያለብን። አይመጣልኝም። እኔም ቆርታ ደቂቃው ስንት ቂያ ምናምን ላይ ነበር አዛን ሆነ። የማትፈልጉት ነገር ሲገባ ስልክ ቁጥር ኮፒ ሲላቸው ያው ለይቶ ዩቲዩብ ያመጣልናል፣ ኮፒውንም ሁሉንም ነገር። እኛ ግን እንደዚህ ገብተን መቁረጥ ነው ማንሳት አለብን ማለት ነው። ያው ማስገለል አለብን ቪዲዮን ከምንደልተው ማለት ነው ይቦክ ስላለነው ነገር እንግዲህ ምንም ማድረግ አልችልም። ይቅር ተጠይቃሉ። እንደዚህ እያንሸራተት ሆይ መጨረሻ ላይ ሴቭ ማለት ነው። ያው እስኪ እየፈለግኩኝ ልናንተ ማሳየት ስሆን ግዴታ እንፈለጋለብኝ ማለት ነው። እና ሴቭ ካላላችሁ እችን የራይት ምልክቷን ትነኩታላችሁ። ከኤክስ እና ራይት አለች አደለ፣ እሷ ስትነኩት ይመጣላችኋል። ያስያዝ የሚለው ማለት ነው። ዛ ኦኬ ትሉታላችሁ። እኔ ቆ ያላገኘሁትም እስካሁን እንደዚህ ብዙ በቃ ያቆያቸዋል። እነሷን የት እንደሆነች ለማገኘት እዚህ አካባቢ ነው፣ ግን አላመጣችን እና በዚህ መልኩ ከዛ ይችን ሴቭ የምትለዋል። እቺ ራይት የምትለዋል። ንክብት አድርጋችሁ ከላይ ሴቭ ማለት ነው። ማለት ነው ቀላል ነው በጣም ማለት ነው። ከመሀል ላይ ለመቁረጥ እኔ ብዙ ችግር ነበር በፊት አላገበት እያልኩ ማለት ነው። እና ያው ግን አንድ ጊዜ ካየነው ሁሉም ነገር ቀላል ነው። ሂዶ ደስ ካላቸው ላይክ አድርጉ። ደስ ካላላችሁ ደግሞ ዲስ ላይክ አድርጉ። ያው ከጎንና ከጎንም ለመቁረጥ አሳይቻችኋለሁ ማለት ነው። በዚህ መልኩ ማንሳት ትችላላችሁ ማለት ነው፣ የምትፈልጉትን ነገር እንደዚህ ያንሸራተትን እና፣ ሁላችሁም ቪዲዮውን ላይክ አድርጉ፣ ሸር አድርጉ። ሊበቅንነት ማለት ነው ደግሞ አጋጣሚ ቪዲዮ ባለ በቪዲዮ ስትገቡ ተጠንቀቁ ማለት ነው። እቺ የምላችሁ ነገር ጥንቃቄ አድርጉላችኋለሁ። አንዳንዴ ሳታስቡት ስ ልትገቡ ትችላላችሁ ማለት ነው። ያው እኔ ስላጋጠመኝ ነው። እንግዲህ ይህንን ለመቁረጥ የመጣሁት ነው። ብስሚላ ግን በጣም እንትን ይላል ማለት ነው። ያቺ ቪዲዮ ደቂቃው እየተሄደ ነው ግን አላገኘሁትም ማንነታችንን። ከላይችን የራይት ምልክቱ መንካት ነው። ሌላ ምንም አይጠበቅም ማለት ነው ውዶች። ከዚያ ያው መቁረጥ ነው ማለት ነው። በዚህ መልኩ ቆርጠን ማውጣት እንችላለን ማለት ነው። ቪዲዮ እችን እንትን እያልኩኖችን የራይቷን አናክታችሁ ከላይችን እዚህ የምትለውን ማድረግ መጫን ነው። ሌላ ምንም የለውም ማለት ነው ውዶች ቪዲዮው ደስ ጋላችሁ ላይክ አድርጉ። ደስ ጋላላችሁ ደግሞ ደስ ላይክ አድርጉ። አንዳንዴም ጭምባት ጫኑ። ከላይ ሴቭ ሚል ይመጣል መጥቷል። እኔ የሚው ኢንተርኔቱ እንደውን አላውቅም እና በዚህ መልኩ ቪዲዮአችሁን ማውጣት ትችላላችሁ የማትፈልጉትን ነገር ማለት ነው። ወዳጆቼ በዚህ መልኩ ቪዲዮአችንን መቁረጥ እንችላለን ማለት ነው። ከዛ ሰልፍዬ ነው ያጨርሻለሁኝ እና ቪዲዮው ደስ ካላ መጨረሻ ላይ እንደዚህ ኦኬ ብላችሁ መውጣት ትችላላችሁ። ቪዲዮው ደስ ካላችሁ ላይክ፣ ሼር አድርጉ። አመሰግናለሁ ማለት ነው ወዳጆቼ። እና ሁላችንም ብንሆን አቆራረጡ ነው በዚህ መልኩ ነው። እንደዚህ እንዳሳየዋችሁ ቪዲዮ መቁረጥ ከፈለጋችሁ የላይቭ መቁረጥ ከፈለጋችሁ ዙሮ ይሄንን የቪዲዮአችሁን እየተጫናችሁ መቁረጥ ትችላላችሁ ማለት ነው። በተረፈ ሁላችሁንም ሰላም ብያለሁ። ላይክ አድርጉ፣ ሸር አድርጉልኝ ማለት ነው። ወዳችኋለሁ። ባይ ባይ እድሩ ማለት ነው።